ሰላም፣ ጤና ይስጥልኝ። ውድ የተራራው ሚዲያ ቤተሰቦች፣ መስከረም 23 2018 ዓ.ም ለመላው ኦሮሞ ሕዝብ የኢሬቻን በዓል በማስመልከት ከተራራው ሚዲያ ወደ ተዘጋጀው መልእክታችን እናልፋለን። ለመላው የኦሮሞ ህዝብ በሙሉ ማለትም የኢሬቻን በዓል ለምታከብሩ በሙሉ እንኳን በሰላም ለኢሬቻ በዓል አደረሳችሁ እያልን በዓሉ የሰላም እና የቅርታ እንዲሆንላችሁ ተራራው ሚዲያ ይመኛል። ኢሬቻ በቅርብ ዓመታት ወዲህ ሞቅ ባልና በደመቀ መልኩ በአዲስ አበባና በኦሮሚያ ምድር ሁሌም በየአመቱ ይከበራል። በዓሉ የሰላምና የቅርታ እንደመሆኑ መጠን ይቅርታ እና ሰላም ደግሞ ከሌሎች ማህበረሰቦች ጋር አብሮ ለመኖርና ኢትዮጵያን ወደ ከፍታ ማማ ለመውሰድ አንደኛው መስፈርት ብቻ ሳይሆን ዋነኛው ቁልፍ ነው። በመሆኑም የእናንተ ደስታ የእኛም ደስታ ነው። ስለዚህም በዓሉን በሰላም አክብራችሁ በሰላም እንድታጠናቀቁ መልካም ምኞታችን እንገልጻለን። ይህ በእንዲህ እንዳለ ተራራው ሚዲያ ለተከበረው የኦሮሞ ሕዝብ የሚከተሉትን ጥያቄ አዘል መልእክቶች ያቀርባል። የተከበረው የኦሮሞ ሕዝብ ይህን ጥያቄ ስናቀርብ የአብዲሳጋ ልጆች ጨዋነት የተሞላበት ምላሽ እንደምናገኝ እርግጠኛ በመሆን ነው። ማሳሰቢያ፣ ይህ ጥያቄ ፖለቲከኞችን አይመለከትም። ወደ ጥያቄዎቻችን ስናልፍ፣ አንደኛ የኢሬቻ በዓል በአባ ገዳዎች አስተምህሮ የይቅርታና የሰላም በዓል ሆኖ ሳለ ኢሬቻ በሚከበርበት ወቅት በዓሉን ፖለቲከኞች ከሰፊው የኦሮሞ ህዝብ በመንጠቅ ለራሳቸው የፖለቲካ ማስፈጸሚያ ሲያደርጉትም ይስተዋላል። ለምሳሌም የኦሮሚያ ክልል ፕሬዚዳንትና በስሩ ያሉ አመራሮች በዓሉን በማስመልከት መልእክት ሲያስተላልፉ የሌሎችን ብሔር ብሔረሰቦች የሚነካ ንግግሮችን ሲያሰሙ ይደመጣሉ። በተለይም የኦሮሚያና አማራ ብሔር መሰረት ያደረገ የጥላቻ ንግግር ሲያደርጉ መሰማታቸው የተለመደ ሆኗል። ተራራው ሚዲያም ይህን ተግባር የሚፈጽሙ የስልጣን ጥመኞች እና በኦሮሞ ሕዝብ ላይ የሚነግዱትን በሙሉ ማውገዙን ይቀጥላል። ስለዚህም ተራራው ሚዲያ ሰፊው የኦሮሞ ሕዝብ በእነዚህ ፖለቲከኞችና እኔ ካልመራሁ ትጠፋለህ እያሉ ሁሌም የእርስ በርስ ግጭት ጠማቂዎች እንደማይወክሉት እናምናለን። ለዚህም ነው በዓሉ በሚከበርበት ወቅት የሚስተላለፉ መልእክቶች አንድነትና ሰላምን ብቻ መስበክ እንዳለባቸውና የሚጋበዙ እንግዶችም ፍቅርና ሰላምን የሚሰብኩ የባዕሉን ታላላቅ አባቶች ብቻ መሆን እንዳለባቸውም ተራራው ሚዲያ ያምናል። ሁለተኛ የኢትዮጵያ የብዙ ብሔር ብሔረሰቦች መኖሪያ እንደመሆኗ መጠን ብዙ የእምነት ተቋማትና በዓሎች የሚከበርበት ሀገር መሆኗ ሁሉም የሚያውቀው ነገር ሆኖ የአንዱን በዓል ቀዝቀዝ፣ የሌላኛውን ደግሞ ሞቅ አድርጎና ደመቅ አድርጎ እንዲከበር እየተደረገ ይገኛል። ለዚህም ምንም አይነት ማስረጃ ማቅረብ አያስፈልግም። ምክንያቱም ያለነው አንድ ሀገር ነው፤ ሁሉም በአይን የሚታይ ነው። ይህ የሚያሳየው ደግሞ ፖለቲከኞች አንዱን ከፍ አንዱን ዝቅ ለማድረግ እየተጠቀሙበት እንደሆነ ማረጋገጫ ነው። ይህ ደግሞ አንደኛው አንዱን በስጋት እንዲያየው አያደርግምን? ስለሆነም እነዚህ እና ብዙ ያልተዘረዘሩ ጥያቄዎች የአብዛኛው ማህበረሰብ ጥያቄዎች ሆኖ እያለ ኢሬቻ ይቅርታና የሰላም በዓል ነው ማለት ይቻላልን? ከተራራው ሚዲያ መስከረም 23 2018 ዓ.ም።